ወይ ጉድ ሩታዬ! ግን ምን አስበሽ ነው? ቆይ እንደዚህ ሆንሽ እንዴ? አብርሽ የት አለ? ምን እንበልኛ? እኮ በቃ ምንም ጥያቄ መልስ ማጣን እኮ በዚህ ሰዓት ምን እንደምን ግራ ገብቶ ነው። አንዴ እዚህ አንዴ እዛ፣ ቆይ ምን የሚሉት ጉዳይ ነው? ነው አይደለሽ እንዴ? እንዴ ይህ ነገር ጥያቄ ያስፈልገዋል። መልሱን በጥንቃቄ እንድትመልሽልን እንፈልጋለን። ሰላምታ ዬን አርሳው አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሙስማኤል ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ከእኔ ጋር አልሐምዱሊላህ። ዛሬ እንግዲህ ዝናብ እየዘነበ ነው፣ እኛ ጋር በሀይለኛ ዝናብ አለ አርጎ ጥብ እያደረገልን ነው ማለት ነው። እንሻላ ያው ክረምትም አይደል እና ሌላው የመጣሁበት ቪዲዮ በጣም የሚያስገርም ነው። እንደምታዩት እንግዲህ ወይዘሮ ወይዘሮ ናት፣ ወይዘሮ ሩታ እኔ አላውቅም እንግዲህ ብዙም ቪዲዮቸውን እየተከታተልኩ አይደለም፣ ግን እኔ እንደማውቀው ከሆነ ነብሰጡር መሆኗን ምናምን ነው እና ምን ላይ ደርሳ ነው ዛሬ ወደ ሌላ የሄደችው ማለት ነው። እና እኛ ግራ አታጋቡን፣ በቃ እኛ ግራ ተጋብተናል። የቱን ብለን የቱን እንደምንል ግራ ገባን ማለት ነው። ስለዚህ ግራ አታጋቡን ነው የምለው። እና ምንድን ነው ነገሩ? አብርሽ የት ሂዶ ነው? በምን ምክንያት ነው ይሄንን ሰው ይዘሽ የመጣሽው? እና ደሞ የተጻፈው ኮሚኒቲ ላይ ማለት ነው። በጣም የሚገርም አባባል ነው እና አራዳው መጣና በሻማ ወሰዳት። ምን ነበረ እና ይሄ የሚያስ ብለው እንትን ይሄን አባባል እንግዲህ የሚያስብለው ምንድን ነው? አብረሽ እየተጃጃለ ጊዜ ፈጀባት እና አራዳው መጥቶ ደግሞ በሻማ እና በቃ ምን ልበላችሁ፣ ተቀላጥፎ ይዟት ሄደ ማለት ነው። እና አብርሽ ምን እያልክ ነው? በዚህ ሁኔታ ላይ አንተ ምን እየወንክ ነው? ምን እያረክ ነው? የት ነህ? የት ነህ ያለኸው? የት ነህ አብርሽ? ሚስቴ፣ ሚስቴ፣ ሚስቴ፣ እንዴ ምንድን ነው ይሄ ነገር? ሚስት ማለት ቀልድ ናት እንዴ? ሚስት ማለት ከማንም ጋር ሄዳ ልጥፍ ስትል ዝምና እንዴ? የሚባለው አብርሽ ነቃ በል እንጂ ምንድን ነው ነገሩ? እና ጋሽዬ በነገሩ ተስፋ እንደቆረጠ ያው እሱን እንትን ብያለሁ። ግን ደግሞ ይቆያል እንጂ አብራችሁ መሆናችሁ አይቀርም። እንግዲህ የልጅ አባት የልጅ እናት ከሆናችሁ በኋላ በክብር ተከባብራችሁ መኖር ነው እንጂ እኔ ተለያዩ የሚል ነገር እኔ እንጃ እኔ አይመስለኝም። ውድ ቤተሰቦቼ፣ እናንተስ ምን ትላላችሁ? እኔ ዛሬ በጣም ነው የገረመኝ ያለውን ሁኔታ ሳይ ይህንን እንትን ሳየው ደግሞ የባሰ በጣም ነው ግርምትን የፈጠረብኝ እና ፍቅር ማለት ቀልድ አይደለም። ሌላቸው ወዳለሁኝ ሌላው ደግሞ እንግዲህ ህይወት ይቀጥላል ማለት ነው። እንደምታዩት ሄሉዬ እንግዲህ ከሸበላው ጋራ መታለናለች ማለት ነው። ሸበላው እንደዚህ እኔ የምንበላቸው በቃ በጣም ደስ የሚል ልጅ ነው ደስ የሚል በቃ ሁለቱም የሚመጣጠኑ ነው፣ በምንም ነገር በጣም ደስ የሚሉ ልጆች ናቸው ማለት ነው። እድ ቤተሰቦች እና የሰው ልጅ ተስፋ ካልቆረጠ የትም መድረስ እንደሚችል በሷና በማርክ ማየት እንችላለን። እና ለጊዜው እነሱ አብረው መሆን ባይችሉ ህይወታቸው በዛቸው አልቀረም፣ ህይወት ይቀጥላል እና ለራሳቸው ለየራሳቸው ህይወታቸውን ጀምረዋል ማለት ነው እና እንኳን ደስ አላችሁ ልንል እንወዳለን። ምክንያቱም እኛ የወደድነው ብቻ ይሁን ሳይሆን አንዳንድ ጊዜ አላህ የወደደውንም ነው የሚያኖረን። ስለዚህ አላህ የወደደልንን መኖር ነው ያለብን እና ዛሬ ዝናብ በጣም እየዘነበ ነው እኛ ጋር ማሻ አላህ። ወደ እናንተ ወደ ውጭ ምናምን ያላችሁ ልጆች አረብ ሀገራት ብርድ እንትን ነው ሙቀት በጣም አለ። እዚህ ደግሞ ብርድ እየገባ ነው ማለት ነው እና በሀይለኛው ዝናቡ እየወቃው ነው። ማሻአላ እንግዲህ አላህ ለእኛም ለሀገራችንም ጠቃሚ የሆነ ዝናብን እንዲሆንልን ድዋ ማድረግ አለብን፣ ውድ ቤተሰቦቼ። እና ቻናሌን ላይክ እና ሼር ሰብስክራይብ ማድረግ እንዳትረሱ በዚህ አጋጣሚ ላስታውሳችሁ ብዬ ነው ይህም ቪዲዮ እየተከታተላችሁ ካላችሁበት ሀገር ከየሁሉም ቦታ ያላችሁ ቤተሰቦቼ እጅግ ከልብ አመሰግናለሁ። ምክንያቱም እናንተ ስታበረታቱኝ በርቺ ምናምን ስትሉኝ ነው መንቀሳቀስ ምችለው ካለበለዚያ አይሆንም። እና ኮሜንት ጻፉልኝ፣ ኮሜንት የለኝም ኮሜንት ጻፉልኝ፣ ላይክም ሼርም አድርጉልኝ ቤተሰቦቼ ሰብስክራይብም አድርጉ እና የሄዱዬና የጮኛዋ ጉዳይ በጣም ነው የሚያስደስተው። በዚህ ሁኔታ ስላየውሽ ልጄ ደስ ብሎኛል። ቪዲዮውን ሼር አድርጉላት እና በጣም ደስተኛ እንደሆንኩ ልገልጽልሽ እወዳለሁ። ሌላው ደግሞ ሀይሚ ነች። ሀይሚ እንግዲህ የኔ ቀበጥ ቅብጥብጥ ያለች ልጅ አንድ ፍሬ የሆነች የነበረ፣ አሁን ደግሞ በቃ ከብሩኬ ጋራ አብረው ወደዚህ ሚዲያ ሲመጡ ሁለቱም ውጪ ነበሩ። አሁን ላይ ግን ያው ፈርጠም እያሉ ነው ሁለቱ አብረው አድገው እንግዲህ መልካም ጋብቻ እንደምንላችሁ ተስፋ እናደርጋለን። መልካም ጋብቻ፣ በቃ ጥሩ ልጆችን ውለዱ፣ ምናምን ብለን እንድንመርቃችሁ እንፈልጋለን። ስለዚህ የእናቶች ምርቃት፣ የእህቶች ምርቃት ከፈለጋችሁ ቶሎ ብላችሁ ሳትንዛዙ ተጋቡልን። ተጋቡ፣ በቃ ተጋቡ፣ እኛን ግራ አታጋቡ፣ ተጋቡ እና ተጋብታችሁ አሳዩን ነው ምለው፣ እኔ ይሄንን ነው ምለው። እንደነ አብርሽ ተፋቱ ተጋቡ፣ እንትና ጋ ሄደች፣ እንትና መጣ እንደዚህ እያላችሁ እንዳታደናቅሩ። ሰሞኑ የተፈጠረ ነገር አለና እሱን ለፉ ትላለህ። ሰላማችሁ ይብዛ። ቻናሌን ላይክ ሼር ሰብስክራይብ ማድረግ እንዳትረሱ። ሰላማችሁ ይለው።